በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳን እየተባላችሁ አንድም እየተሰኛችሁ የእመቤታችን የቅዱስ ድንግል ማርያም፣ የአስራጆች፣ የቅዱሳን፣ የጻድቃን፣ የሰማዕታት ወዳጆች። እንደምን ይሰነበታችሁ? እንደምን ያደረሳችሁ? እዚሽ ቀን እዚህ ሰላም ያደረሰን ለሉ እግዚአብሔር ስሙ የተመሰገነ። ውድ አድማጮቻችን እንግዲህ ባበይ ሳምንት አምስተኛው ሳምንት ላይ እንገኛለን ማለት ቅዱስ ያሬድ ከሰየማቸው ሳምንታቶች ውስጥ መካከል አንደኛው ደብረ ዘይት ነው። እንግዲህ ውድ አድማጮቻችን እናንተም ስለ ደብረ ዘይት ያላችሁን ሀሳብ ኮሜንት ላይ ጻፈ ጻፈ አድርጉልን እናንተን ኮሜንት እናቀርባለን ማለት ነው። እንግዲህ እኛ ለዛሬ ዛሬ ዘንድላችሁ መጣ ፕሮግራም እንግዲህ በቤተክርስቲያን አስተምሮ ሳ አምስተኛው ሳምንት ደብረ ዘይት ይባላል። ደብረ ዘይት እንግዲህ በኢየሩሳሌም የሚገኝ ከፍተኛ ተራራ ቦታ ነው ማለት ነው። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያ ሲጠይቁት የአንተ ምጽአት ጊዜና ምልክቱ ምንድን ነው ብለው ጠይቀውት ነበር። እሱም እንግዲህ የኔ መምጫ ምልክቱ አለ። ሲያስተምራቸው የኔ መምጫ ምልክቱ አለ። ፍቅር ትቀዘቅዛለች ብሏል። ፍቅር ትቀዘቅዛለች። ፍቅር ትቀዘቅዛለች፣ እርስ በርሳችሁ አትተማመኑ እርስዎ